ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ ውድ ዩቲዩብ ተከታታዮች፣ እንዴት ሰነበታችሁ? እንዴት ከረማችኋል? ኑሮና ብልሃቱ እንዴት ይዟችኋል? ክቡራትና ክቡራን ውድ ተመልካቾች፣ ዛሬም ተመለስኩኝ። አብራችሁ ቆዩ። ለዚህ ቤት አዲስ ከሆኑ ሰብስክራይብ ማድረግን በጭራሽ እንዳደረሱ። ዛሬም እንግዲህ ሶሻል ሚዲያዎች ላይ አነጋጋሪ በሆኑ ጉዳዮች በደንብ ሀሳብ እንለዋወጣለን። ሐሳብ፣ አስተያየት ካላችሁ እናንተም በነጻነት ሀሳባችሁ ማጋራት ትችላላችሁ። አርቲስት ሳምሶን ታደሰ ቤቢ እንግዲህ ሰይፉ ፋንታሁን ላይ ቀርቦ ስለ ቀድሞ ሚስቱ ስለ ዳግማዊ ጸሐይ የተናገረው ነገር በህግ ሊያስጠይቀው እንደሚችል አንዳንድ የህግ ሰዎች መጥተው የተናገሩት ነገር አስደንጋጭ ነው። ከሰሞኑ ሌላኛው ጉዳይ እንግዲህ አሰጌ ዴንዴሾ አልተቻለም። እንግዲህ ትኩሳት ላይ ሌላ ትኩሳት እየጨመረ ነው። በሱ ዙሪያም እንግዲህ የኢትዮጵያ የሴቶች እንግዲህ ህግ ማህበር ነው የሚባሉት ብቻ እንደዛ ናቸው፣ ይዞ የወጡት መግለጫ የምር ያሳዝናል። በእነዚህ ጉዳዮች እንግዲህ አንድ ሁለት እንባባላለን። የሀገር ህዝብ በኑሮ ውድነት እያለቀ፣ አንዳንድ ባለስልጣን በዚህ መልኩ እየቀለደ ነው። ይሄ ቪዲዮ አይታችኋል። ሚስት ወለደችው ያሉት ማንን ወንድ ብላ አለ ሰውዬ። እንደዚህ አይነት ደፋር ደፋር ሰዎች ትለያላችሁ፣ አመራሮች ትለያላችሁ። ጎፋ ዞን መሎጋዳ ወረዳ ባለ አራት ክፍል ሽንት ቤት በሦስት ነጥብ አራት ሚሊዮን ብር አስመረቀ። ሦስት ነጥብ አራት ሚሊዮን ብር አለማፈራችሁ። አፈራችሁ ውይ ውይ ውይ። እኛ አሁን አሁን እኛ እኮ ነው የምናፍረው፣ ሼም እያዘን እኮ ነው አፍር አፈርናውን፣ እጃችን እንደዚህ እኮ ነው እንደዚህ የታለግሽ፣ አሳፈራችሁን። ብልጽግና እናንተ እኮ ነው ልቅምቅም አድርጎ እስር ቤት ክልት ማድረግ ያለበት። ክብራን ተመልካቾች አሁን የተመለከታችሁት ነገር የሆነው ኢትዮጵያ ውስጥ እዚሁ እኛ ሀገር ደቡብ ኢትዮጵያ ክልል ውስጥ የተፈጸመ እጅግ በጣም አደገኛና አደገኛ የሆነ የሙስና ቅሌት ነው። ሕግ መጠየቅ ካለበት እንደነዚህ በይፋ ወንጀላቸውን የሙስና ቅሌታቸውን በይፋ ይዞ የወጡ ሰዎችን መጠየቅ ነበረበት። ነገር ግን የእኛ ሕግ በምን ላይ ነው ያለው? አንዴ የኢትዮጵያ የህግ ባለሙያ የሴቶች ማህበር አሰጌ ሊከስሰው ነው። አሰጌ እንግዲህ እንደሚታወቀው በፍቅር ምታብድ ሴት ካሳየኝ የማይሞት ሰው አሳያለው በማለቱ እንግዲህ የኢትዮጵያ የሕግ ባለሙያ የሴቶች ማህበር ሊከሰው ነው። ይህ ንግግር በርካታ ሴቶች ላይ የስነ ልቦና ጫና አሳድሯል። አገራችን ኢትዮጵያ ውስጥ እንግዲህ እንደሚታወቀው የሴቶች ጥቃት ከቀን ወደ ቀን እየባሰ ይገኛል። ይህ ንግግርም እንግዲህ የሴቶች ጥቃትን የሚያባብስ ነው። በዚህም እንግዲህ ብዙ ወንዶች በአሰጌ ንግግር ሴቶቻችን ላይ እያሾፉ ይገኛሉ። ይህ የጥላቻ ንግግር እንግዲህ የሴቶችን ጥቃት የሚያባብስ ስለሆነ በሀገራችን ህግ እንግዲህ የሐሰተኛ መረጃና የጥላቻ ንግግርን ለመከላከል የወጣ ህግ አለ። በዛ መሰረትም እንግዲህ በህግ ተጠያቂ እንዲሆን እንሰራለን ብለው መግለጫ አውጥተዋል። ምክንያቱም ደግሞ ዛሬ ላይ ዝም የተባለች የጥላቻ ንግግር ነገ ላይ ሴቶች ላይ ለሚደረገው ዘመቻ በር ከፋች ነው ብለዋል። እረ ከየት ነው የመጣችሁት? ነበራችሁ እንደ እናንተ ምንድን ነው የምትቀልዱት? የአምስት ዓመት ህፃን ሴት ልጅ ተደፍራ ስትገደል የት ነበራችሁ? ጭራሽ እኮ የሄቨንን ታሪክ እኮ በቅርቡ እናስታውሳለን። ጋይስ ሄቨን እኮ ህፃን ልጅ ናት። ገና ሰውነቷ ያልጠነከራት ለማየት እንኳን የምታሳሳ ልጅ ነበረች እኮ ደፍሯት ገሏት። በዛ አስቀያሚ በሆነ መንገድ አድርጎ ጭራሽ ይግባኝ ተብሎለት እኮ ተቀነሰለት እኮ። የት ነበራችሁ ያኔ? ምንድን ነው ግን ሰዎቹ? እንዴት እያሰቡ ነው? እኛ እንዴት እያሰብን ነው? ምን እየተካሄደ ነው? እንግዲህ ከአሰጌ ንግግር በኋላ ብዙ ሴቶች በዚህ መልኩ እየመሰከሩ ናቸው። እነዚህ ልጆች ሰመጠ የቀለባቸው ወንድ ልጅ እኮ ነው። ምንም የሌላችሁ ሴት የሚያፈቅረው ሲንግልማሚ ማሚ የሆነችዋን ሱሰኛ የሆነችዋን ዱርዬ የሆነችዋን የድሃ ልጅ የሆነችዋን ወንድ ልጅ ብቻ ነው። ሴት ልጅ ያንን ታደርጋለች? በፍጹም አታደርግም። እስቲ ወንዶችዬ ከመቀመጫቸው ብድግ በሉና ለራሳቸው እንዲያጨብጭቡ አይ፣ አላጨበጭብም። በነገራችን ላይ አሰጌ ያለው ነገር ሙሉ ለሙሉ ትክክል ነው። ያልክ አይደለም፣ ምርጥ የሚባሉ ሴቶች የሚያፈቅሩ ሴቶች ይኖራሉ፣ በእርግጥም ይኖራሉ። ነገር ግን አሰጌ ዴንዴሾ ሀሳቡን ነው ያስቀመጠው። ከገጠመው አንጻር ሊሆን ይችላል፣ አንዳንድ ነገሮችን ከሚያየው ነገር አንጻር ሊሆን ይችላል። ባደገው ሀገሮች ላይ በነገራችን ላይ ሀሳብን በነፃነት መግለጽ እኮ ያሸልማል። ጭራሽ እኮ ትበረታታለህ፣ እንደዚህ እንድታወጣ ትበረታታለህ። እኛ ሀገር እሷ እንደዚህ አይነት ቀሽም የሆነ ፖለቲካ ይዘው ይመጣሉ። በነገራችን ላይ በግለሰብ ደረጃ ብቻ አይደለም ሴቶች በዚህ መልኩ ወጥተው የተናገሩት ይኸው በማባረር ወጥተዋል። ሴቶች እንዴት ናችሁ? አንድ ጥያቄ ልጠይቃችሁ ነበርና ቲክቶክ ቪዲዮ ነው ሰሞኑን ቲክቶክ ላይ አሰጌ ዴንዴሾ የተናገረው ንግግር አለ እና ሰምታችሁታል? ኦ በደንብ ነው። እንዴት ነው ሐሳቡን? ትስማማላችሁ? ትክክል ሴት ልጅ ፍቅር አይዛትም ነው የሚለው፣ ከገንዘብ ውጪ ለዳም ምን እንስማማለን ነው። አዎ ነው እንዴት ከገንዘብ ውጪ ፍቅር ሊይዛት አይችልም? ተጭራሽ እንዴት ፍቅር የምችለው ገንዘብና ገንዘብ ነው። ይሄ ግልጽ አማርኛ ነው፣ የሚቀየር ሀሳብ የለም። መጠየቅ ያለባቸው እነዚህ ልጆች ናቸው። ጋይስ፣ መጠይቅ ያለባቸው ሴቶች ናቸው። በአደባባይ ወጥቶ ነው የተናገሩት። ለነዚህስ መግለጫ ታወጣላችሁ? ኢቭን እነዚህ ልጆች ድራማ ሰሩ ቢባል እንኳን መጠየቅ ያለባቸው መጠየቅ አለባቸው። ነገር ግን አይጠየቁም። እነዚህ ልጆች እንኳን መጠየቅ የለባቸውም ሀሳባቸውን የገለጹት ቆይ እኔ የምለው በፍቅር ያበደች ሴት የምታሳዩኝ ከሆነ እኔ ደግሞ የማይሞት ሰው አሳያችኋለሁ ብለዋል አስጌ። የምር ይህን አስጌን በህግ ስጠይቁት በፍቅር ያበደች ሴትን በማስረጃ አምጥታችሁ ነው ወይስ ደግሞ ሊኖር ይችላል በሚል ነው አስጌ? እንግዲህ በዚህ ብቻ አይደለም እያበቃ ያለው፣ ሌላም ትኩሳት ጨምሯል። እችንም አንደንያት አስጌ ዴንዴሾ በድጋሚ እንደ ሀገር እንደ ቤተሰብ አጥፍተናል እያለ ነው ለአገባ አንድ ሴት ቤት ሽማግሌ ብልክ ልጁ ምን አለው? የሚሉኝ እናትና አባቶች ናቸው። ያሉን መቅረት ያለበት ባህል ነው። አሁን ልሸመጠጡ ነው እንዴ? መጀመሪያ ጥያቄያቸው ልጁ ምን አለው አይደል? ምን ምን ነው የሚያመለክተው? ፍቅርም ብቻ አይ፣ ፍቅር ካለው በቂ ነው ለምን አይሉም? እንደ ቤተሰብ ነው ያጠፋ ነው እንደ ሀገር ምን ትሉት? ባለፈው ባሰፈረው ሀሳብ በአብዛኛው ሰው ሀሳቡን ገዝቶታል፣ ተስማምቶታል። አዝጌ፣ ምን እንዳጋጠመው እንጃ እንጂ ሀሳቡ መቶ ፐርሰንት ትክክል ነው በማለት ሀሳባቸውን በብዙ መልክ ገልጸዋል። ዛሬ ደግሞ ያሰማው ንግግር እኔም ተስማምቶኛል። ክብራ ተመልካቹ፣ አንዳንድ ወንዶች ግን ወንድ ስለሆኑ ብቻ እንግዲህ አሰጌ ዴንዴሾን ደግፎ ይወጡዋሉ። እነዚህ ትክክል ላይሆኑ ይችላሉ። ነገር ግን እኔ በበኩል ማለት የሚፈልገው አንደኛው አሰጌ በዚህ ጉዳይ ልጠየቅ አይደለም፣ እንደ ጉዳይ መነሳት የሌለበት ነገር ነው። ብዙ ሴቶች ምናልባት ወንዶች ላይ ስለተበደሉ ወንዶች ላይ የተለየ ነገር ስለደረሰባቸው ሀሳባቸው ሚዲያ ላይ በየጊዜው መጥቶ ይገልጻሉ። ይሄ ግልጽ የሆነ ነገር ነው። የሆነ ሰው ደግሞ ተነስቶ ሲናገር ያን ነገር ከህግ ጋር ማገናኘት ወይ ደግሞ ይሄ በህግ ያስጠይቃል ብሎ መምጣት መሸነፍም ነው። ኧረ ብዙ ወንጀሎች አሉ ብዙ ህፃናት ላይ ሴቶች ላይ እየደረሰ ያለ በጣም እጅግ በጣም ለአእምሮ የሚከብዱ ወንጀሎች አሉ። በእነሱ ላይ ስሩበት፣ እስቲ ተሰብሰብ በሉ። የአሰጌ ጉዳይ አያሳስባችሁ። እኛ ከሴቶች ጋር ተስማምተናል። የምሬን ነው እንስማማለን። ሴቶቹ ራሱ ያው መጥቶ መስክረዋል። ምን እያላችሁ ነው ሰዎች? ክብራትና ክብራን ተመልካች አርቲስት ሳምሶን ታደሰ ቤቢ እንግዲህ ባሳለፍነው ወር ሰይፉ ኢቢኤስ ላይ ቀርቦ የተናገረው ንግግር ቫይራል ሆኖ ብዙ ሰዎች በጉዳዩ ሲነጋገሩበት ነበር። በጣም በሚያሳዝን ሁኔታ ሰይፉ ፋንታሁን ላይ እንግዲህ ሳምሶን ታደሰ ቤቢ ቀርቦ የተናገረው ነገር በሕግ ሊያስጠይቅ ይችላል እያሉም እየወጡ ናቸው። እንዴት ነው በሰይፉ በኢቢኤስ ፕሮግራም የተፈጸመ የህግ ጥሰትና ሊያስከትል የሚችለው የህግ ተጠያቂነት እንዲቋቸው ጠበቃ ሰብለ ሰፋ ነኝ እንግዲህ እንደሚታወቀው ሰይፉ በኢቢኤስ በርካታ ሚሊዮኖች የሚከታተሉት እና የሚያዳምጡት ፕሮግራም ነው። በዛ ፕሮግራም ላይ በተለያየ ጊዜ የሚሰሩ ነገሮች ጥያቄ ሲያስነሱ ይስተዋላል። በዚህ ቪዲዮ ላነሳ የፈለኩት አርቲስት ሳምሶን ቤቢን እና ዳግማዊ ፀሐይን አስመልክቶ በመጨረሻ ሳምሶን ብቻውን ቀርቦ የተናገራቸውን ነገሮች የያዘ ፕሮግራምን አስመልክቶ ነው። በዛ ፕሮግራም ላይ የተደረገው ንግግር በአጠቃላይ በተቃራኒው በምናዳምጥበት በምንረዳበት ሰዓት አርቲስቱ ሲናገር የነበረው ነገር በቀጥታ አርቲስት ዳግማዊ ፀሐዬን የሚመለከትና እኔ እንደዛ አይደለውም እኔ እንደዚህ ነኝ እያለ ልክ እሷ ግን እንደዛ ናት የሚል ትርጉም በሚሰጥ መልኩ በርካታ ፍሬ ነገሮችን አንስቶ የዳግማዊ ፀሐዬን ግላዊነት መልካም ስምና ክብር ያጎደፈ ሊባል የሚችል ቢያንስ እነኛን ነገሮች በተመለከተ እውነት ናቸው እሷ እንደዛ ፈጽማለች እንኳን የሚባል ቢሆን በአግባቡ እሷም ተገኝታ የራሷን አመለካከት እና ፍላጎት እና አቋም እንድታንጸባርቅ እድል ባልተሰጠበት ሁኔታ እሱ ብቻውን ቀርቦ እሱ ተበዳይ እሷ ደግሞ በዳይ መስላ እንድትቀርብ የተደረገበት እና በዚህም በርካታ ሚሊዮኖች እሷን በተመለከተ የተሳሳተ ሌላ የተዛባ አመለካከት እንዲይዙ ያደረገ ነው። ይሄ ነገር ከመገናኛ ብዙሃን አዋጅ 1238 አንጻር በምናይበት ሰዓት ሰይፉ በኢቤስ በሚያሰራጫቸው ፕሮግራሞች ላይ በዚህ መልኩ ለዛውም በህዝብ ዘንድ አነጋጋሪ ሆነው ሰው ሁሉ እየተከታተላቸው ባሉ ነገሮች ላይ የሁለቱንም ወገን ባላንስድ የሆነ ሚዛናዊ የሆነ አመለካከት ያልያዘ ፕሮግራም ማሰራጨት የተከለከለ ተግባር ነው። ከዛም በተጨማሪ በሚለቀው ፕሮግራም እንደ ቤተሰብ ያሉ ተቋማትን እሴቶችን የመጠበቅ ኃላፊነት አለበት፣ እንዳንድ ብሮድካስተር፣ እንዲሁም ፕሮግራም አዘጋጅ። ከዚህ አንጻር ስናየው አርቲስት ሳምሶን በመጨረሻ ቀርቦ የሰጠው ኢንተርቪው እነኚህ ከ12 ዓመት በላይ በትዳር የኖሩ አርቲስቶች ተመልሰው እንዳይገናኙ፣ እንዳይታረቁ የሚያደርግ አይነት ልዩነትን የሚያሰፋ መወነጃጀልን የፈጠረ ነው ይሄ ደግሞ የመገናኛ ብዙሃን አዋጁ የሕዝብ እሴትን ህገ መንግስቱን ያላከበረ ፕሮግራም፣ ሁሉንም በእኩልነት መርህ የማያስተናግድ ፕሮግራም መቅረብ የለበትም ከሚለው ጋር የተጋጨ ነው። ስለሆነ ሰይፉ ያንን ፕሮግራም ተከትሎ የአርቲስት ዳግማዊ ፀሐይን የልዩነት ሀሳብ ያካተተ ፕሮግራም በፍጥነት ሊሰራ ይገባል። ያንን ካላደረገ ወይም ንግቷ ፈቃደኛ ባትሆን የእርምት እርምጃ እሷን በተመለከተ በእሷ ስብዕና ላይ ፍረጃ የሆኑ የአርቲስት ሳምሶንን አነጋገሮች አስመልክቶ የማስተባበያ ስቴትመንት ከአርቲስቷ ተቀብሎ በፕሮግራሙ ለአምስት ተከታታይ ቀናት የማቅረብ ግዴታ አለበት። ይሄንን ካልተወጣ እና ጉዳዩ ወደ ሚዲያ ባለስልጣን ቢሄድ ፍቃድ እስከ ማገድ የሚደርስ የገንዘብ ቅጣትም፣ ሌላም ኢቢኤስ ላይ ሁሉ እርምጃ ሊወስድ የሚችል መሆኑን መገንዘብ ይገባል። ይሄ ነገር ወደፊትም በሌሎች ችግር ውስጥ ባሉ ትዳሮች ላይ እንደፈለገ የሚዲያ ባለሙያ እየተነሳ ልዩነቶችን የሚያሰፋበት ልጆች ባሉበት ሁኔታ ባልና ሚስት ደግሞ እንዳይተያዩ በሚያደርግ መልኩ ኔጌቲቭ ያለ ነው ነገር ማሰራጨታቸው ማህበረሰቡን በቃሊሉ የሚገባ ነው። ላለው መሰል ጠቃሚ ልጆች የምታገኙ ክብራን ተመልካቾች ውስጥ ጉዳዩ ጫን ያለ ነው። ምንድን ነው በዚህ ደረጃ እኔ የምልሽ ግን ያኔ ፓስተቸሬና ሳምሶን ታደሰ ቤቢ እንደገና ሰይፉ ነው ዳግማዊት ጋር የቀረቡ ጊዜ ኢንተርቪውን ተከታተለች ነበር ይኔ እናት አይ በዛው ላይ አንድ ጥያቄ ልጠይቅሽ ብዬ ነው። አንደኛ በሰዓቱ ቤቢ በነገርሽ ላይ ምንም ነገር አልተናገርም እንዳለ ሙሉ ለሙሉ ዳግማዊት ብቻ ነበር በሚባል ደረጃ ነበር ስትናገር የነበረችው። ምን እያለች ነው የምትናገረው? ትዳሬን ይጠብቅ ያለው ለትዳሬ ብዙ ዋጋ ከፍያለሁ፣ እንደዚህ ሆኛለሁ ብላ። ያው ቀንጭቤ አንድ ቪዲዮ ላሳያችሁ እኔ ግን ስኖር በዚህ እንግዲህ አስራ አንድ ዓመት የትዳር ህይወቴ ምናልባት ማየት ይቻላል። ቁጭ ብዬ ሳወራ ስለ ቤቢ ያለውን ነገር መልካም ነገር ነው ሼር ማደርገው፣ መቼም ትዳር ላይ ያለውን መልካም ነገር ነው ለሌላውም ትዳር ለሚያስብ ሰው ሼር ማደርገው። ስለ ቤቢ ያልኳቸው እነዛ መልካም ነገሮች ነገ ብንለያይ እንኳን ለሱ ያለኝ አክብሮት አይቀንስም፣ መውደድም አክብሮቴ አይቀንስም። በዚህ አጋጣሚ ልጆቻችንን ማሳደግ እንችላለን። እኔ ጋር ጠላትነት ወይም ጥላቻ የለም። ብዙ ዋጋ ነው የከፈልኩት። መክዳሪ በዚህ እድሜ ብዙ ዋጋ ነው የከፈልኩት ማለት ከእኔ ከአቅም በላይ ነው የከፈልኩት እንደዛ ደግሞ አልጸጸትበትም። ትዳሬን ስለምወድ ነው። ቅድም እንዳልኩ ነው የምታፈቅረውን ካገባ ብላ ልክ እንደዛ ትዳር ገነት እየገባሁት ነው የምትይው? አዎ፣ በቃ ጥሩ ደስተኛ ነኝ፣ ባለኝ አመስጋኝ ነኝ። ክብራ ተመልካች፣ እዚህ ጋር እንድትይዙልኝ የሚፈልገው ለትዳሬ ብዙ ዋጋ ከፍያለሁ፣ ሙዚቃ አቁሜያለሁ፣ ብዙ ነገር ሆኛለሁ፣ ልጆችን ለማሳደግ እንዲወጥቻለሁ፣ ከአቅሜ በላይ የሆነ ነገር ከፈልኩት ካለች ቅድም እይታችን እንዳመጣችው ሳምሶን ታደሰ ቤቢ ነበር ማለት ነው። ለዚህ ትዳር መፍረስ ተጠያቂው አሁን የእኔ ጥያቄ ሳምሶን ታደሰ በይ፣ ብቻውን መጥቶ ነው የተናገረው። በዚህ መልኩ ነበር እሱም የተናገረው፣ ብዙ ሀገር ከፍ ያለው ከሲስተሬ ጋር ተጣልቼ ያለው እንደዚህ እንደዚህ ይሆን ያለው እንደዚህ ወጥቼ ያለው ብሎ ነው የተናገረው። ስለዚህ በዛ ሰዓት ዳግማዊት ክሱ ጋር ባለመሆኑ ነው ሳምሶን ታደሰ የሚጠየቀው። የአርቲስቷ የዳግማዊት ፀሐይ ጉዳይስ እንዴት ነው የምታዩ ይሄ ንግግሯ? እንደ ጥያቄና ክብራትና ክብራ ውዲስ መልካም። በዚህ ጉዳይ ሀሳብ ያላችሁ ሰዎች ሀሳባችሁን በነፃነት ማስቀመጥ ትችላላችሁ። የዛሬ ቪዲዮች ይህንን ይመስሉ ነበር። ስለተከታተላችኝ ከልብ ከልብ ነው የማመሰግነው። ሌላ ጊዜ በተሻሉ ቪዲዮች እመለሳለሁ። አስሬ ነበርኩኝ። ቦምቦክላት ክላጥ እወዳችኋለሁ።